ሰላም፣ ሚኪ ነኝ ከሚኪታ ፍርንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኘው! ሰራዊቱ ለትልቅ ግዳጅ ይዘጋጅ፣ ጀነራል አበባው ታደሰ፣ ሁለት ነገር መጠንቀቅ አለብን፤ የዲጂታል ጦርነት በአይምሯችን የሚመጣውን ጦርነት፣ በስድብ የሚመጣውን ጦርነት በጌጡ እናውቀዋለን፣ በመንደር የሚመጣውንም ጦርነት በጌጡ እናውቀዋለን። ማን እንደምልከውም እናውቀዋለን። ለዚያ በቂ ዝግጅት አድርገናል። ስለዚህ ደማችሁንም አጥንታችሁንም ከስክሳችሁ ለዚያ ታላቅ ግዳጅ ተዘጋጁ። ይህን ንግግር ያሰሙን ጀኔራል አበባው ታደሰ ከቀናት በፊት በባቱ ከተማ ተገኝቶ ነው። ሌላኛው ጀኔራል ጻድቃን ገብረትንሳኤ ከኤንቢሲ ጋር ባደረጉት ቆይታ የህወሓት ሰዎች ከሳያት መንግሥት ጋር በማበር ጦርነት ለመቀስቀስ እየሰሩ ያሉት የወንጀል ስራዎቻቸውን ለመሸፈን ነው ብለዋል። በቀድሞ ጦርነት የተፈጸሙ የወንጀል ስራዎችንና ወደ ጦርነት የተገባበት ውሳኔ ራሱ ተጠያቂነት መኖር አለበት ብለዋል። በጦርነቱ እጅግ በጣም ብዙ የጠፉ የተሰረቁ፣ የተዘረፉ ንብረቶች ወርቅ፣ መሬት፣ ገንዘብ አሉ። በዚህ የወንጀል ተግባር ውስጥ በግልጽ የሚታወቁ ትላልቅ አመራሮች አሉበት። እነዚህ አካላት የወንጀል ስራዎቻቸውና የፖለቲካ ስልጣን ፍላጎታቸው አንድ ላይ የሚቀላቀሉት ይህን ለመከላከል ወይም ከሰሯቸው የወንጀል ስራዎች ነጻ ለመሆን የሚያስችላቸው አንዱ መንገድ ጦርነት መፍጠር እንደሆነ ያምናሉ። ለዚህም ከኢሳያስ መንግስት ጋር ለመተባበር ዝምዶ ብሎ እየሰሩበት ነው። የትግራይ ጄኖሳይድ ኮሚሽን በአጠናው ጥናት በትግራይ ጦርነት ወቅት 75 ፐርሰንት የግፍና የወንጀል ስራዎችን የሰራው የኤርትራ ሰራዊት እንደሆነ መመላከተውን ተናግሯል። ሰው የገደለው ሴቶች የደፈረው ሴቶች ማይሰላ ያልሆነ ነገር ያስገባው የኤርትራ ሰራዊት ነው። የአክሱም ነፍሰ ገዳይ የሻዕቢያ ወታደር ነው። የማህበረ ደግሞ ነፍሰ ገዳይ የሻቢያ ወታደር ነው። የማርያም ደንገላት ነፍሰ ገዳይ የሻቢያ ወታደር ነው። ደቡብ ትግራይ ራያ ላይ መጥቶ በመቶች የሚሆኑ ሰዎች ረሽኖ ሄደው የ የሻቢያ ወታደር ነው ብለዋል ጄኔራሉ ሻቢያ። ጄኔራል ታደሰ ወረደ መወገድ አለባቸው የሚል ቅድመ ሁኔታ አስቀምጧል። ስለም ተደምጧል። በዚህ ቅድመ ሁኔታ መሰረት ጀነራል ታደሰ ወረደን ማስወገድ ለሕይወት የተሰጠ የቤት ስራ ነው ሲሉ ጀነራሉ ተናግረዋል። ጀነራል ታደሰ ወረደ በኤርትራ አመራሮች ያልተፈለገበት ምክንያት የዘምዶ ተቃዋሚ ነው በሚል እንደሆነ ጀነራል ጻድቃን ተናግረዋል። ሌላኛው መረጃ ኤርትራና ህወሀት ጦርነት ለማወጅ በጥምረት እየሰሩ ነው መባሉን አስተባባሉ። የኢትዮጵያ ውጭ ጉዳይ ሚኒስትር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ አርነት ትግራይ ወይም ህወሀት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱን ተከትሎ ህወሀትና ኤርትራ ምላሽ ሰጥተዋል። ባለፈው ዕለት ለመንግስታቱ ድርጅት በላከው ደብዳቤ ላይ በህወሀትና በትግራይ ህዝብ ላይ የተሳሳተና የፖለቲካ አላማ ያዘለ ክስ የኢትዮጵያ ውጭ ጉዳይ ሚኒስትር ሰንዝሯል ብሏል። እንደዚህ ያለ ያሰጡ ውንጀላ የፌዴራሉ መንግስት የፕሪቶሪያ ስምምነት በተደጋጋሚ እየታሰ መሆኑን ትኩረት እንዲነፍገው የሚያደርግ ማዘናኛ የሚያደርግ ማዘናጊያ ነው ስል ህይወት በደብዳቤ ገልጿል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መልእክት ኢትዮጵያ ለተመድ የላከችው ደብዳቤ ድፍረት የተሞላውና እጅግ አሳሳች ነው አሳሳች ነው። ጅራፍ ራሱ ገርፎ ራሱ ይጮኻል እንድሉ ስሉ ተችተዋል። ላለፉት ሁለት አመታት ብልጽግና ከተቻለ በህጋዊ መንገድ ካልተቻለ በወታደራዊ ሉዓላዊ የባህር በር ማግኘት የሚለውን ድጋግሞ ሲያስተጋባ ቆይተዋል ብለዋል። ግዛት ማስፋፋትን ዕላማ ያደረገው ይህ ፕሮፓጋንዳ ዘመቻ በግድ የለሽና ተንኳሽ ሳቻም የታጀበ ነው ስሉ ማክለዋል። የውጭ ጉዳይ ሚኒስቴር መስከረም ሀያ ሁለት ቀን ሁለት ሺ አስራ ስምንት ዓመተ ምህረት በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ስል ወንጅለዋቸዋል። በምላሹ በህወሓት ለተመድ የተላከው ደብዳቤ የኢትዮጵያ መንግስት ሀሰተኛ ክሶችን ህወሓትን ላይ ለማቅረብ ዓለም አቀፉን ማህበረሰብ ትኩረት ለማስለወጥ እየሞከረ ነው ይላል። በውጭ ጉዳይ ሚኒስትሩ ጌዲዮን ቲሞቴዎስ ለተሜድ ዋና ጸሐፊ አንቶኒዮ ጉተረስ የተጻፈው ደብዳቤ በኤርትራ መንግስትና በህወሀት አክራሪ አንጃ መካከል ያለው ጥምረት ባለፉት ጥቂት ወራት ግልጽ እየሆነ መጥቷል ብሏል። መስከረም 28 2018 ዓ ም ለጉተረስ በተላከው ደብዳቤ ላይ ማተኮር ያለበት የሰላም ሂደቱ የገጠመው መሰናከል፣ እንዲሁም እየተባባሰ የመጣው ስጋት ላይ ነው ብለዋል። የኢትዮጵያ መንግስት ክስ መሰረት አልባ ነው ያለው ህወሓት በትግራይና በኤርትራ ህዝብ መካከል ያለው የህዝብ ለህዝብ ትስስር ሰላምና ቀጠናዊ ርክብ የሚያረጋግጡ ነው ሳለ መሰረት አልባ ክሶች ሌላ ጦርነት በቀጠናው ያስነሳሉ ስል ከሰዋል። የፌዴራል መንግስት በመሰረት አልባ ክሶች አማካይነት ሌላ ጦርነት በክልሉ ሊከፍት ይመስላል ስልም በደብዳቤ ወንጅሏል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባሰፈሩት መልእክት የኢትዮጵያ ውጭ ጉዳይ ሚኒስትር የላከው ደብዳቤ አሳሳች፣ የኢትዮጵያን እንዲሁም የዓለም ህዝቦችን የናቀ ነው ስሉ አጣጥለዋል። አያይዞም ኤርትራ ከዚህ ቀደምም እንዳስታወቀችው እንዲህ ወዳለው ነገር ተግታ ትገባን ብለዋል። አቶ የማነ የምመለከታቸው አካላትን በዚህ ድርጊት እንዳይናወጡ አሳስቧል። ህወሓት ደማፋሳሹን ጦርነት ያስቆመው የፕሪቶሪያ ስምምነት የታለበትን ግዴታዎች አክብሮ ቢቀጥልም የፌደራል መንግስቱ በስምምነት ማግስት ከተወጣቸው ኃላፊነቶች በዘለለ ተፈናቃዮችን በማስመለስና ተጠያቂነትን በማስፈረገድ ግዴታዎቹን አለመወጣቱን ገልጿል። በመቶ ሺዎች የሚቆጠሩ ተፈናቃዮች አስከፊ ሁኔታ ውስጥ ይገኛሉ መጠለያ ምግብና ሕክምና ያገኙም አብዛኛው የትግራይ ክፍል የኢትዮጵያ መከላከያ ሰራዊት አባላት ባልሆኑ ሀይሎች ይዞታ ስር ነው ስል ህወት ለተሜድ ቅሬታውን ገልጿል። እነዚህ በአብዛኛው በመከላከያ ሰራዊት የሚደገፉ ሀይሎች የትግራይ ሕዝብን መሬት ይዘዋል። የትግራይን ስነ ሕዝብ አወቃቀር ለመለወጥ የተደረገም ነው። የፌዴራል መንግስቱ ተቋማት በይፋ በምዕራብ ትግራይ የአማራ ክልል አካል የሚል ድርጊትን በመግፋት የፕሪቶሪያ ስምምነትን ጥሰዋል ስልም ከሷል። የኢትዮጵያ መንግስት ለተመድ በላከው ደብዳቤ ላይ ህወሓትና ኤርትራ በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳታፊ አድርጓል ስል ይከሳል። የኤርትራ መንግስትና ህወሓት በቅርቡ የፋኖ ታጣቂዎች በሰሜን ወሎ ወልዲያ ከተማን ለመያዝ ባደረጉት ጥቃት ላይ ተሳታፊ ናቸው ሲልም ወንጅለዋል። የውጭ ጉዳይ ሚኒስትር በደብዳቤው የህወሓት ወታደር አዛዦችና ተዋጊዎች በቀጥታ ወልዲያን በማጥቃት ዘመቻ እንዲሁም በራያና ወልቃይት አካባቢ በነበሩ አለመረጋጋቶች ላይ መሳተፋቸውን ያትታል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ከመስከረም አስራ ስድስት ቀን 2018 ዓ ም ጀምሮ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ውጊያ ያካሄዱ ሲሆን በዚህም የተነሳ መንገዶች ዘግቶ ነበር። ለቀናት በዘለቀው በዚሁ ግጭት የኢትዮጵያ መንግስት በሰሜን ወሎ ጉባ ላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ በፈጸመው የድሮን ጥቃት የአራት ሰላማዊ ሰዎች ህይወት ማለፉን ሚዲያ ዘግቦ ነበር። የኢትዮጵያ መንግስት በደብዳቤ ህወሓት የፕሬቶሪያ ስምምነት ጥሷል ስልም ቢከስም ህወሓት በምላሹ በላከው ደብዳቤ የፌዴራል መንግስቱ ስምምነቱን እንደጣሰ ወንጅሏል። በህወሓት በተጻፈው ደብዳቤ ላይ በፕሪቶሪያ ስምምነት እንደተቀመጠው የመከላከያ ሰራዊት አባል ያልሆኑ ኃይሎች ትግራይን ለቀው ለመውጣታቸውን ጨምሮ ሌሎችም የስምምነቱ ጥሰቶች የሰላም ሂደቱን አሰናክለዋል። አለመረጋጋት እንደሰብነ ምክንያቱ ሆነዋል ብለዋል። ከፕሪቶሪያ ስምምነት ጋር በመጻረሩ ሁኔታ የኢትዮጵያ ብሔራዊ ምርጫ ቦርድ ለህዋት ህጋዊው ግና መንፈጉ ፖለቲካዊ ዓላማ ያለነው ስል የከሰሰው ህዋት በትግራይና በአካባቢ እየጨመረ የመጣው ወታደራዊ እንቅስቃሴ ያሰጋል ብለዋል። የኢትዮጵያ መንግስት ከትግራይ ሰራዊቱ የተገነጠሉ ወታደሮችን ማሰልጠንና ማስታጠቅ ቀጥሏል፣ የመልክ ስም ሰንዝሯል። ይህም ዳግመኛ ግጭት ሊቀሰቅስ እንደሚችል ገልጿል። የኤርትራ ማስታወቂያ ሚኒስትር በበኩላቸው በኤክስ ገጻቸው ባሰፈሩት መልእክት ከዚህ ቀደም ፕሬዝዳንት ኢሳያስ አፈወርቂ ባደረጉት ቃለ ምልልስ የጦርነት ፍላጎት እንዲሁም የጎረቤቶቻችንን ግዛት የመውሰድ አላማ የለንም፣ ሆኖም ታሪክ እንደመሰከረው ከተተነኮስን እንዴት አገራችንን መከላከል እንደምንችል እናውቃለን ማለታቸውን ጠቅሰዋል። አክሎም ፕሬዝዳንት ኢሳያስ ብልጽግና ስለገዛቸው ድሮኖች፣ የረጅም ርቀት ሚሳይሎች፣ ታንኮች ወዘተ ያወራል፣ ኤርትራ ላይ ጥቃት እንደመሰነዘሩም ይዘታሉ። ይህ ከሊና በላይ ነው። ታሪክን የማያውቁ ብቻ ናቸው የሚያደምጡት ማለታቸውን ገልጿል። አቶ የማነ መልሳችን የኢትዮጵያ ሕዝብ ለትርጉም አልባ ጦርነት አትማገዱት ነው፣ ትክክለኛ ችግራቸውን ፍቱ፣ አድቡ፣ ሰላሙ ስሎም የፕሬዝዳንት ኢሳያስን ንግግር አታክሷል። ህወሓት በበኩል አንቶኒዮ ጉተረስን በመጥቀስ በጻፈው ደብዳቤ ያልተተገበሩ የፕሪቶሪያ ስምምነቶችን በተመለከተ የአፍሪካ ሕብረት ግምገማ እንዲያደርግ ጠይቀናል፣ እርሶም የፖለቲካ ውይይት ማድረግን እንዲደግፉ እንጠይቃለን ብለዋል። የፖለቲካ ውይይት የፕሪቶሪያ ስምምነት ፈራሚዎች ናቸው በሌላቸው ያላቸውን እምነት ያድሳል፣ የስምምነቱ ተግባርም ያረጋግጣል ስልም አክለዋል። የውጭ ጉዳይ ሚኒስትር ለመንግስታቱ ድርጅት ዋና ጸሐፊ በጻፈው ደብዳቤ ላይ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የተነሳ ኤርትራ ስጋት እንደገባት በመጥቀስ ኢትዮጵያን የማተራመስና የመከፋፈል አላማ አላት ስል ይከሳል። ሚኒስትሩ ኤርትራ ይህንን ሰበጫሪ ተግባሯን እንዳስቀድሞ የመከላከል መንገድ ትጠቀማለች በማለት ይህ አይነቱ ሙከራ ኤርትራ ለአመታት ኢትዮጵያን ለማፈራረስ የምታደርገውን ጥረት ለመሸፈን የምታቀርበው ሰበብ ነው ስል ሚኒስትሩን ገልጿል። የኢትዮጵያ መንግስት ህወሓትንና ኤርትራ ጦርነት ለማወጅ በጥምረት እየሰሩ ነው ስል ለከሰሰበት ደብዳቤ ህወሓት በሰጠው ምላሽ የውጭ ጉዳይ ሚኒስትር በአደገኛ ሁኔታ እውነታውን እያዛባ ወራሪ እንደ ተጎጂ ተጎጂውን እንደ ወራሪ አቅርበዋል ብሏል። የኤርትራ መንግስት ጦሩን ከኢትዮጵያ ጎን በማሰለፍ በትግራይ የተካሄደ ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን ከፕሪቶሪያ ስምምነት በኋላ ግንኙነታቸው ዳግም ሻክሯል። ባለፈው አመት ሰኔ ወር ላይ ኢትዮጵያ ለአሜሪካ ውጭ ጉዳይ ሚኒስትር ኤርትራ ከህወሓት አንጃና ሌሎች ታጣቂ አካላት ጋር በክረምት ወራት ጥቃት ለመሰን ዘር እየተባበሩና ቅንጅት እየፈጠሩ ብላ መክሰሷ ተዘግቦ ነበር። ይህንንም ተከትሎ ኤርትራ በሰኔ ወር አጋማሽ ላይ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ እየከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል መክሰሷ ይታወሳል። በሐምሌ ወር ደግሞ በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋ አብቀበበው የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥሮ እንደሚገኙና የገፉ ጥሰቶች መፈጸም መቀጠላቸውን ሪፖርቶች እየወጡ እንደሆነ ለመንግስታት ድርጅቱ ገልጸዋል። ኤርትራ በበኩሏ ዓለም አቀፉ ማህበረሰብ በሚያውቀው ድንበር ተወስና እንዳለች ገልጻ ይህንን የአምባሳደሩን